ን ማንም አይከለክለኝም። ምንድን ነው እንደዚህ የልብ ልብ የሰጠሽ? ማነሽ? ወይዘሮ እንኳን አይገባሽም። ወይዘሪት ሩቲ ሩታ ሩቲ ሩታ አንቺ እራስሽ ማነው የልብ ልብ የሰጠሽ? ጭራሽ ማነው የልብ ልብ የሰጠህ ትለዋለሽ? እንዴት እንዴት ነው የምታየው ባጋሽ? አንቺ ቤተሰቦች ጋር ስላለሽ እሱም ቤተሰቦች አሉት። ቤተሰቦች አሉት። አንቺ እህቶች ከወንድሞች ካሉሽ ወንድሞች እህቶች አሉት። ከዚያ በበለጠ ደግሞ ፈጣሪ አለው። ከዚያ በበለጠ ደግሞ ብዙ የሚወዱት የሚያደንቁት እህት ወንድሞች አሉት። እንዴ! ምን ማለት ነው? ማነው የልብ ልቤ ሰጣ ማለት ምን ማለት ነው? ምን ማለት ነው? አንቺ ነፍራቃ ረሳሹ እንዴ? ያንን ጊዜ የረሳሽ እንዴ? ግሩ ላይ ተንበርክከሽ ሴቷ እንደ ወንድ ወንድ ልጅ ሴትን እንደሚለምነው አንቺ ግሩ ስር ተንበርክከሽ እንደለመንሽው ረሳሽ እንዴ? ጠገብሽና ረሳሽ እንዴ? ልጁን ደግሞ የማሳየት ግዴታ አለብሽ ማለት ነው፣ አለብሽ ባክሽ። በጣም አበዛሽው። ግርሽን ከፍተሽ እዚያ ስትመናጨቂና ስታረግ ስታረግሽ ምን ነው? ምንም ምንም ምንም ምንም ከእኔ ጋር አይደለም ያደረግከዋልሽ የሌላ ልጅ ከሆነ ደግሞ መናገር ነው። ከሱ ከሆነ ካልሆነ የወለድሽው መናገር ነው። ምክንያቱም ምንም አይደለህም፣ ምንም አታውቅም፣ ምንም አይገባህም ማለት አትችይም። የእሱ ልጅ ከሆነ ማለት ነው። ሩታ በቃ የእሱ ልጅ ከሆነ ይህንም ማለት አትችይም። የሆነ ንግግሯ ሲያስጠላ ምን አይነት ሰገጤ ናት? በእናታችሁ ሰገጤ! ስግጥናዋ እየቆየ ነው ማለት ነው። ይፋ የወጣው እርጉዝ ሆና ነው ነፍሰ ጡር ሆና ነው ስትሉ የነበሩ እየነበራችሁ ማለት ነው። ስትወልድ ደግሞ የባሰ ማለት ነው። ስትወልድ ደግሞ የባሰ ሰግጥ አመጣችላችሁ። እንዴት ነው እኔ ምለው ቡታጅራ ላይ ማለት ነው የልጅ ባል እንደዚህ ነው እንዴ? ንገሩኝ፣ የምሬ ነው። እኔ እኮ አንድ የቡታጅራ ልጅ ለወንድሜ የላመጣለት ነበር። ና ያው ማለት ደህና ናቸው ምናምን ብዬ እንደዚህ ነው እንዴ? ማለት ብስመ ስላሴ፣ የምሬን ነው። ቤተሰብ በማሪያም እኔ የምሬን ነው። ማሪያምን ቡታጅራዎች መልሱልኝ። የምሬ ነው። ማረምን ቦታ ጅራዎች መልሱልኝ ማለት ነው በቃ ምንም ምንም ሳደብቁ ይህን ባህል ማወቅ እፈልጋለሁ። ማለት አንድ የልጅ ባል ለምሳሌ አብርሽ ለሩታ ቤተሰቦች የልጃቸው ባል ነው ወይም ደግሞ የልጃቸው ባለቤት ነው አይደላ? እንደዚህ ነው እንዴ? ለምን ትመጣለህ? ለምን በዚህ ትወጣለ? ለምን እንደዚህ ትገባለህ? እየተባለ በር እየተዘጋበት ምናምን ነው እንዴ የሚስተናገደው? እግዚኦ ማረን፣ ክርስቶስ ቱ ቱ ቱ፣ ረካሾች ቱ እንደዚህ ነው እንደምታስተናግዱት፣ በማርያም ይሄን የምሬን ነው። ማርያምን መልሱልኝ በቃ ማወቅ ስለምፈልግ ነው። በጣም ማወቅ እፈልጋለሁ ይህን ባህል በሞት ኩት፣ እንደዚህ ከሆነ እንድታሳውቁኝ እፈልጋለሁ ማለት ነው። ሌላው እንግዲህ ያው ልጅቷ የመጨረሻ ስግጥና ስግጥ እንድትል አድርጋችኋታል። ሩታ ስግጥ ማለት ነው። በቃ ስግጥ ነው ያለችው። የሆነ በቃ አላቅም ራሷን ማነኝ ብላ እንደምታስብ አንተ ማነህ ትላለች። አንቺ ማነሽ በቃ አንቺ ማንሽ? ምነው እንደዚህ ሰገጥሽ? ምነው እንደዚህ አስጠላብሽ? ምነው እንደዚህ የሆነ ካካካካልሽ? እዴ ምነው ምን ነው ምን ተገኘ አንቺ ጋ ማን ነው አንቺን ራስሽን? አይዞሽ ያለሽ አብርሽ ማንም አይዞህ ሊለው አይችልም። ማንም ማንም የልብ ልብ አይሰጠውም። ልብ ያለው ወንድ ነው። በቃ ማንም አይሰጠውም ማለት ነው እንዴ ወሬ ከመለቃቀሟም አልፏ፣ የሆነ ንግግሯ ሲያስጠላ። እኔ ንግግሯ ልክ ናት ሩታ ልክ ናት ትክክል ናት የምትሉ ሰዎች ምኗ ነው ልክ በማረ? ምኗ ነው ልክ? ሲያስጠላ ንግግሯ። ልጁን እንደ ሀብሉ የሚወረውረው ማለት ነው። ልጁ የእሱ ከሆነ ልጁን እንደ ሀብሉ የሚወረውረው ሴትዮ ምን ነው። ልጃችን እቃ ነው እያልሽ ነው እንዴ? እቃ ነው እንደ የወለድሽው? ስለዚህ መከልከል፣ ለዛሬ ለሌላ ጊዜ ለሌላ ጊዜ ትችያለሽ፣ መከልከል ትችያለሽ። ምናምን የት ነበርክ? የት ነበር? አንቺ ጋር የመጣንችን እያዝናና ነበር። ፊትሽን ባት ሰጪ ማለት ነው። አባ ጨጓሬ ያስመስለሽ ፊትሽን ማለት ነው። አባ ጨጓሬ ያስመስለሽ። አንድ ቀን ሳቅ ሳይታይብሽ፣ አንድ ቀን ደስታ ሳይታይብሽ፣ አንድ ቀን እንደ ልጅ ባል የሆነ ያለ ሰቀቀን ገብቶ ሲወጣ ላይንም ከቤተሰቦች ቤት ያው ንበለው እንጂ የቤተሰብ ቤት መሰለኝ እንግዲህ አይመስለኝም እኔ እንኳን ሳስበው አይመስለኝም። ምክንያቱም የሆነ ረብስማ ብስ መስላሴ ምን አይነት ክብር ነው ያለሽ? ከን በቃ እነምለው ቤተሰቡ እንደዚህ ነው እንደ ይቅርታ አድርጉልኝ፣ ወይስ ደግሞ ይሄ ቡታጅራ ያለ የቡታጅራ ባህል ነው የጉራጌ ባህል ነው ወይ? ይህን በጣም ማወቅ ስለምፈልግ ነው እኔ ባብርሽ አማቶቹ ጋር ሲሄድ ሲገባ በቃ እናት ያለች የለችም፣ ቤተሰብ አለ የለም፣ እህቶች አሉ የሉም እየተባለ ተሽሎኮሎኮ የሚወጣው እና የሚገባው ምናምን ነገር ምንድን ነው? ከዚያም አልፎ ደግሞ ይህን ነበር የምትፈልጊው ሰበብ ነበር የምትፈልጊው የሩታ አንቺ ውሸታም ማለት ነው። ይህን ነበር የምትፈልጊው። ምክንያቱም ምንድን ነው የፈለገችው? ሄረሚላ ወርቁ እንዳልገዛችው እርግጠኛ ናት። ወርቁ በማንም እጅ እንዳልተገዛ እርግጠኛ ናት። አብርሽ ምሎላታል። ከዚያም ካለፈ ደግሞ ራሱ እንደገዛው በደንብ ታውቃለች። ነገር ግን ምንድና የፈለገችው ሰው ከዚህ በኋላ በቃ ጠንከር ያለው ሰበብ ነው የምፈልገው። ኧረ ቢያንስ እንኳን ማለት ኦርቶዶክስ ከሆንሽ ልጅሽን ክርስትና እስከምታስነሺው የሆነ ማለት እንኳን ቆይ፣ እንዴ እስከዚያ እንኳን ቆይ እንጂ ሴትዮ እስከዚያው የሆነ የሆነ ትንሽ ትንሽ ጠንከር በይ። እንዴት እንዴት ነው የሚያደርግሽ? እባክሽ እንደ እንዴት እንዴት ነው የሚያደርግሽ? እንዴት እንዴት ነው የሚያደርጋት? ምን ሆና ነው ልጅቷ? ምን ምን ተለከፈች? እንደ ባራስ ቤት ጭራሽ ተለክፋ ጭራሽ አብዳ መጣችላችሁ ማለት ነው። በጣም የሚያስጠላው ለአማርኛች ለንግግርሽ ራሱ ሩታ የሆነ ገደብ ይኖርሽ ራሱ። ስታስጠይ ንግግር ሲያስጠላ አማርኛ ሲያስጠላ ማለት ነው የሆንም ምትወረውሪው አማርኛ ሲያስጠላ ውርደታ። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያንና ኤልትራውያን ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ ዛሬ ከትናንቱም ከዚያም በፊት በባሰ መልኩ እንግዲህ ልጅህን አላሳይህም ማየት አትችልም፣ እቤት መግባት አትችልም ብላ እንግዲህ ባሏን አልቅሳ ተንበርክካ ደምንባ አንብታ እንደፈለገች እግሯን ያነሳችለትን ባሏን እንግዲህ አላቅህም ስትል ክዳዋለች ማለት ነው ሩታ የተባለች ግለሰብ። ይሄ ማለት ማለት ሩታ ማለት ነው። እውነት እኔ አንድ በሩታ የሆነ ማለት ይሄ ባህሉን እያየው ነው። እውነት ባህሉ ከሆነ በጣም ነው የሚያሳፍረው፣ በጣም ነው የሚያስጠላው ማለት ነው። ማለት ይሄ የሀገሩ ባህል ከሆነ ማለት የሆነ አንድ ሰው በቃ የሆነ የቤተሰቦቹ የሴቷ ቤተሰቦች የልጅ ባላቸውን ወይም ደግሞ የልጃቸውን ባል በዚህ መልኩ ከሆነ የሚቀበሉት ትተናል፣ እጃችን አንስተናል አለው ቡታጅራዎች ፍተና ልጃችን አንስተናል የምሬ ነው ማለት ነው። እና እኔ ታዘብኩት ነገር ቢኖር ያ ነው። ምክንያቱም ከዚህ በፊት እንግዲህ ሩታ ጋርም ወይም በተለያየ ቪዲዮ ወይም በፕራንክ ምናምን የሩታ ቤተሰቦች ወይ ደግሞ እህቶች ወይ ደግሞ እናቷም ስትመጣ እናያለን። ከዚያ በፊትም እንግዲህ ሩታን ገና ሳያገባት እንኳን የሩታ እናት ቀጥብ ላይ ሄዳለች እንግዲህ ታስታውሳላችሁ፣ ቤታቸው ድረስ እና አስታርቃቸዋለች ማለት ነው እንግዲህ፣ ተጣላን ሲሉ ግን አሁን ማለት እንዴት ነው ልጃቸውን በዚህ መልኩ ነው ወይ ያነጻት፣ ያሳደጓት የሚለው ነገር፣ ወይ ደግሞ አሁንም እንደዚህ እየሆነ ላለው ነገር እነሱም ተባባሪ ናቸው ወይ ለሚለው ነገር እኔ ሌላ ጥያቄ ነው። ይህ ባህል ከሆነ ማለት በባህል በቃ ይሄ መግባት አይችልም። ምን ማለት አይችልም። በቃ አንቺ እንደፈለግሽ ማድረግ ትችያለሽ። ቤተሰብ እኮ ማለት ነው ቢያንስ ከኛ እስከምትወጪ እኛን የሚያስከብር ነገር መስራት አለብሽ ይላል ቤተሰብ ማለት። እኔ መልካም ቤተሰብ ቢሆኑ እንደዚህ ብለው ይለዋታል ነው ብዬ ማስበው። ምክንያቱም እኔ በሆን ማደርገው ነገር ነው ከዚህ ከቤተሰብ ከዚያ ሌላ ቤትሽ ስትሄጂ መከልከል ትችያለሽ ከኛ ሁሉን ነገር ጨርሰሽ አራስነትሽን ጨርሰሽ ስቴጅን መከልከል ትችያለሽ እዚህ ግን እንደዚህ አይሆንም አይደረግም እኛ የምንሰደብበታለን እኛ የምንዋረድበታለን አይሉም እንዴ ምን አይነት ቤተሰብ ያሳደጋት ወይስ እንዴት ነው ማለት እያዩ ይሄ በቃ ኧረ በመድሃኒዓለም ስም ያ ያሉ በደንብ እያንዳንዱን ቪዲዮ ያሉ፣ ያ እያንዳንዱን ነገር ይከታተላሉ በደንብ ስለምናቅ ማለት ነው። ኮሜንት እንኳን ከታች እስከላይ ማለት ነው ያንዳንዳውን ኮሜንት መንጥረው ነው የሚያነቡ ማለት ነው። ይህን ምለው ለሩታ ቤተሰቦች ነው። ነገር ግን ይህን ነገር እንዳላዩ አይነት ነገር ምናምን ነገር ትተው በቃ እንደፈለግሽ አድርጊው የሚባል ነገር አለ ወይ? ረ ቆንጠጥ አድርጎት ልጇትን ማማምን ነው እንዴ? ቆንጠጥ ያድርጓት። ባህል አትሰደበች። በጣም ባህል ማለት ነው። እኔ የምሬን ነው። እኔ ቡታጅራ ይሄ ባህሉ ይሄ ክትፎ ቆጭ ቆጭ ነው። ጫኮ ነው፣ ቁጮ ነው፣ ቆንጮ ነው። ብቻ ይቅርታ አድርጉልኝ፣ ቂጣው ነገሩ ማለት ነው። እሱ ቆጮ ነው መሰለኝ እሱ ምናምን በቃ ሂጄ እስከማየው። በነገራችን ላይ የሆነ ማለት ሂጄ ማየት ከምፈልጋቸው አገሮች አንዷ ናት ቡታጀራ ወይ ደግሞ በቃ አጠቃላይ ጉራጌ ክልል ማለት ነው። በእነ ሩታ ሳየው ግን እኔ ሁሉም ያባረሩኝ የመሰለኝ ማለት ነው ሳስበው ሳስበው ማለት ነው። እንዲህ ለልጅ ባላቸው የማይሆኑ ከሆነ ሰዎች የልጅ ባላቸው ሲወጣ እንደዚህ ከሆነ እንደ ለማያውቁት ሰውስ እንዴት ነው ብዬ ግራ ገብቶኛል። የመሬን ነው የምላችሁ። ለማንኛው እንዴት እንደሆነ ኮሜንት ላይ ጠብቃለሁ ማለት ነው። ያው የምታውቁ እዚያውም ያላችሁ ማለት የምታውቁ በትክክል ባህሉንም የምታውቁ ካላችሁ እንዲሁም ደግሞ የጉራጌ ልጆች ካላችሁ ባህሉ እንደዚህ ነው ወይ ኮሜንት ላይ ጠብቃለሁ ማለት ነው። እና ሩታ እንግዲህ በዚህ መልኩ ዛሬ አብርሽን እውነት በጣም አዝኗል። ቀብራራው ታደሰ አንገትህን መድፋት የለብህም። እያንዳንዱ ነገር እስከምትወልድ የነበረውን ደግሞ ሰላም ተፈጥሯል ሲል በወርቁ የሄር ሚላ ነው ብላ በወርቁ አሳባ። ከዚያ በኋላ ደግሞ ልጅህን አላሳይህም ብላ እንግዲህ ሌላ ወደኋላ እየተመለሰች ነው ሴትየዋ ማለት ነው። እቺ የሆነ ስር ነቀል የሆነች ነገር ናት፣ እና ስር ነቀል አድርገህ መሸሽ ነው ያለብህ፣ ቀብራራው ታደሰ የምሬን ነው። ከዚህ እቺ እድሜህን ታሳጥረዋለች። የምር እድሜን ነው የምታሳጥረው አብርሽ ማለት ነው። ከሩታ ጋር ከኖር እድሜህ ነው የሚያጥረው። በቃ ጠብሳ ቀቅላ ነው የምትበላህ ማለት ነው። ስለዚህ ጎመን በጤና አባቴ ልጅ ግን መቼ ምንም ልትከለክልህ አትችልምም ማለት ነው ምክንያቱም ከዚህ በፊት በጣም ብዙ ጊዜ ቃል ገብታለች። ልጅህ ልጅህ ነው በየትኛውም ሰዓት በየትኛውም ጊዜ መጣህ ማየት ትችላለህ። አብረን እንኳን ባይሆን መጣህ ማየት ትችላለህ። የትኛውም ቦታ ልጅህን ማየት ማግኘት፣ ማድረግ ያለብህን ታደርጋለህ ብላለች። ነገር ግን ሩታ ዛሬ ተናገረች ማለት ነገ የምታጥፍ ሰው ናት ቃሏን። ምክንያቱም ያንዳንዱ ነገር ውሸት ስለሆነ አያችሁ የትናንት ውሸቷን ወይ የሚወርቁን ውሸቷን ከዚህ እወቁ፣ በቃ ወይ ከዚህ እመኑ ማለት ነው። ማለትም በቃ እርግጠኛ ባልሆነችው ነገር በሰው ወሬ ያንን ሰበብ አደረገችና ከዛ ልጅህን አላሳይህም። ወይኔ በላቸው መች ነገ አባቴን ብሎ ይመጣል ማለት ነው። ቀብራራው ታድሰ እጅ እንዳትሰጥ ወደፊት ማለት ነው። ከዛ ጋር የሄድ ህድሜ ማሳጠር መጨቃጨቅ ምናምን አያስፈልግም። በቃ የምሬን ነው ወደ ሄረሚላም ባትመለስ ይሄ ረሚላ ጋር ስራም እያልኩ አይደለም። እሱን ካልተመቸው መብቱ ነው። የሚመች ሰላምን ከሚሰጠ ሰው ጋር ሌላም ሴት የሚሆን ወንድ ከፈለግከው ጋር መስራት ትችላለህ። ቪዲዮውን አረ፣ የዚች በስማ አማርኛው ራሱ ይዘገንናል ማለት ነው። በቃ የሆነ ይቀፋል፣ የምትናገረው የምትወረውረው ነገር ራሱ ይቀፋል ማለት ነው። ጭራሽ አሁን ደግሞ የሆነሽ ቀፋፊ የሆነች ነው የመጣችው። የምሬ ነው ቀፋፊ ማለት ነው። በጣም ያስጠላባት በጣም ያስጠላባት ነው የመጣ የመጨረሻ ቤት ትዘጋለች እንደ ጭራሽ እንዴ ልጅ እኮ አባቱ ነው። ልጁ ለልጁ አባቱ ነው። ባልሽ ነው፣ ወደድሽም ጠላሽም። ወደ ሌላ ቦታ ሲሄድ እኛ መቼ ሰማንያ ሳንቀድ ገና ጋብቻችን ሳይቀድ ሳንጨርስ ሳንፋታ ሌላ ጋ ሄድ ክብለሽ ታጉረመርሚያለሽ። አልፈልግም፣ አታስፈልገኝም፣ አታስፈልገኝም ካልሽ ደግሞ ለምን ትከተለዋለሽ? ሲሄድ ትከተለዋለች፣ ሲከተላት ትሸሸዋለች። የሆነች ረብስማ ምኗ ምኗ አይጨበጥም ማለት ነው። ውሸት አያልቅባት፣ ውሸት አያልቅባት። እስኪ ምን እውነት ነው የምታወሪው ሩታ? ምንም እውነት ስለሌለሽ አንቺን በምንም መንገድ ልናምንሽ አንችልም። አለቀ። በምንም መንገድ ማለት ነው። ምክንያቱም አንድ ነገር ስታመጣ ሌላኛውን ነገር ለመሸፈን ሌላ ነገር ታመጣለች። ገባችሁ? ይሄ ነው የእሷ ባህሪ ማለት ነው መረዳት ያለባችሁ። ስለዚህ በተለይም ደግሞ ቲክቶክ ሰፈር ያላችሁ ብዙ የምታሽቃብጡ አላችሁ ማለት ነው። አላችሁ በደንብም ደግሞ ቪዲዮዬን ታዳምጡት። አላችሁ እናንተ ትሰማላችሁ በደንብ ማለት ነው። በደንብ እነ ምድረ ደደቦች ማለት ነው። እነ ምድረ ደደብ የሆነ ማለት በማያገባችሁ ገብታችሁ የሆነ የምታለቀልቁ ምናምን ምናምን ምናምን አላችሁ እዚህም እዚያም እዚህም እዚያም እያላችሁ ከሌ እንደዚህ ነው፣ ከሌ እንደዚህ ናት ምናምን ምናምን የምትሉ ማለት ነው። በአናታችሁ ተከርበቱ በአናታችሁ ማለት ነው። ማንም የፈለገውን እንደፈለገው ብሎ እነሱ በለቀቁት ልክ መስራት መብታች ነው ማለት ነው። ሶ ማነሽ የሆንሽ አህያ ልጃለሽ ይገባሻል ማለት ነው። እመጣበታለው የማገኝሽ ቤት ደግሞ አገኝሻለው ማለት ነው። ይህን ነው ማለት የምፈልገው በመጨረሻ ውዶች ዬ ማለት ነው። በተረፈ ውድድ ነው ማደርጋችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሩታ እንግዲህ ጤናሽን ይመልስልሽ፣ በእውነት ጤናሽን ይመልስልሽ። ውሸት በቃሽ ይበልሽ፣ የሰው ወሬ ከመስማት እንዲሁ። ፈጣሪ ይጠብቅሽ። እስኪ ሰው እንደ ሰው አስቢ። ትዳሬ ምንድን ነው? ባሌ ምንድን ነው? ምን አይነት ክብር ነው? በይ ብቻ ግን እኔ ቡታጅራን ባንቻ ይቻታለሁ፣ ቱ ብያለሁ። ይህን ደግሞ ማለት ነው ወዳችኋለው።